እንዴት ናችሁ? ውድ የቻናላችን ቤተሰቦች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ሻማ ቲዩብ ነው። በዚህ ዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም የመጽሐፍ ቅዱስ ትምህርት የምናስተምርበት ቻናል ነው። ሁሌም የሚለቀው ቪዲዮ እንዲደርሳችሁ ማለት ነው። ቻናሉን ሰብስክራይብ ካረጋችሁ በኋላ የዶር ምልክቱን መጫን አትርሱ። እንዲሁም ይሄንን ቪዲዮ ላይክ አርጉ። እንዲሁም ከተመቻችሁ ለወዳጅ ለዘመዶቻችሁ ሸራርጉላቸው ማለት ነው። በተጨማሪም እዚህ ላይ ያለችውን ቃል እቺን ቃል ሁላችሁም ኮሜንት ላይ እየገባችሁ ጻፉልን ማለት ነው። ይህንን ትምህርት እንግዲህ በኦንላይን በልዩ ገዛ መማር ለምፈልጉ ታሽ ማስቀምጥላችሁ ስልክ ይኖራል። በስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትሳፕ እየገባችሁ አናግሩ ማለት ነው። ይህንን ቪዲዮ እስከመጨረሻው ተከታታይ ማከፋፈል ጠይቃለሁ። አውራችሁን ቆዩ። እሺ፣ ወደ ቻናላችን ቤተሰቦች ዛሬ ከቀ ጀምሮ እስከ ቸርስ ባሉት በእያንዳንዱ ፊደላት ነው

ቡላ እንላለን። ቀጣይ ቢ ስንለው ቢ ራ ቢ ራ ቢ ራ ቢ ራ እንላለን። አራተኛ ባ ስንለው ባ ል ባ ል ባል ባል እንላለን። ቀጣይ ቤ ስንለው ቤ ት ቤት ቤት ቤት እንላለን። ቀጣይ ብ ስንል ብሩክ ብሩክ ብሩክ ብሩክ እንላለን። በመቀጠል ሰባተኛ ስንገባ ቦ ስንገባ ቦታ ቦታ ቦታ ቦታ እንላለን ማለት ነው።

እሽ፣ የመጀመሪው በያነው ንመሰረታለን የመጀመሪው ተ ስንል ተማሪ ተማሪ ተማሪ ተማሪ የሚል ቀጣይ ቱ ስንል

ታማኝ እንላለን አምስተኛ ቴስትን ደግሞ ቴምር ቴምር ቴምር ቴምር እላለን። ስድስተኛ ቴቤት ስንገባ ትሁት ትሁት ትሁት ትሁት እላለን።

ቸ አይሽ በነዚህ በየነን ደግሞ ስናነብ የመጀመሪያው ቸ ስንል ቸ ር ነ ት ቸርነት ቸርነት ቸርነት እንላለን። ቀጣይ ቹ ስንል ደግሞ የመስድስተኛ አስቀድመን ምንልና ቹ ቃል ስላላቸው ነው ምቹ ምቹ እንላለን። ሶስተኛ ቤት ቺ ቤት ስንገባ ደግሞ ቺካጎ ቺካጎ ቺካጎ ይለን። አራተኛ ቻ ስንል ደግሞ ቻለ ቻለ ቻለ እንላለን። አምስተኛ ቼ ስንል ደግሞ ቼዝ ቼዝ ቼዝ ቼዝ እንላለን። ስድስተኛ ደግሞ ቺ ስን ደግሞ ችኮላ ችኮላ ችኮላ እንላለን። ሰባተኛ ቾ ስንል ደግሞ ቾምቤ ቾምቤ ቾምቤ እንላለን ማለት ነው። እንግዲህ ውዴቻችን ቤተሰቦች ዛሬ ከቀ ጀምሮ እስከ ች ድረስ ባሉት ማለትም በየአንዳንዱ ፊደል አንዳንድ ቃል እየመሰረትን እንግዲህ በአራት ቤተሰቦች አይተናል ማለት ነው። እንግዲህ እንደዚህ አይነት ቪዲዮ ሁሌም ሲለቅ እንደርሳቸው ማለት ነው። የገባችሁ ሳናሉ ሰብስክራብ አርጉ፣ ሰብስክራብ ካረጋችሁ በኋላ የዶሮ ምልክቷን ተጫኑ ማለት ነው። ሀሳብ አሴታቸውን የገባችሁ ኮሜንት ላይ ሳውቁን፣ እንዲሰራላቸው የሚፈልጉት ቪዲዮ ካለ እንዲሁም በተጨማሪ የመጽሐፍ ቅዱስ ትምህርት ቅዳሜና እሁድ በነጻ እናስተምራለን። እሱን ትምህርት መቀላቀል ለሚፈልጉ እንዲሁም ትምህርቱን የመጽሐፍ ቅዱስ የሚሆን አማርኛን፣ እንግሊዘኛ፣ ሂሳብን ትምህርት መማር ለምፈልጉ ማለት ነው ከታችሁ በማስቀምጥላችሁ ስልክ እየገባችሁ በግልም ሆነ በግሩፕ በኦንላይን መማር ትችላላችሁ ማለት ነው። ገብታችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩ ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስከነገናኝ ድረስ እንግዲህ ሰናይ ቆይት።